አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? አልሐምዱሊላህ ረቢል ዓለሚን። እኔ የተፈታችሁ ቶሎ ግዲ ቦረና አለው። ይኸው አለሁ ፈታ ብዬ ነበር። እዛም ተኖረ እዝም ተኖረ ያው ነው። ልዩነቱ ምግቡና ያው ነጭ መሆን ምናምን ነው እንጂ እዛም የሚኖራል እዚህ የሚኖራል። ሌላ ምንድን ነው እኔ ጠቆርኩ አልጠቆርኩም እስካሁን ድረስ አመድ ነው ትንሽ ያለበት። እኔ ይህ ደግሞ ወደ ተፈጥሮ ወደ ነበርኩበት ከለር ነው የመለሰኝ እና ኑሮ ይኖራል። እዛም ተሆነ ዝህም ትንሽ ልዩነቱ ምግቡ ነው። ሁለተኛ ነገር ደግሞ ያው ጽድት ያለ አስፋልት የለም። ሶስተኛ ነገር ደግሞ ዳታ እንደልብ አይደለም። ሌላው ዘሴም ነው። ጥሩ አየር ይተነፈሳል። ዛፍ ምናምን ይታያል ከብት ይታያል አህያ ይታያል ብዙ ነገር ታያላችሁ። እዛ እዛ ያው ሀያ አራት ሰዓት ቤት ውስጥ ነው። አብዛኛው አብዛኛው ደግሞ ይወጣል። ያው ስልክ ላይ ነው። ታአሊ ሽሊ ወዲ ጂቢ የሐያት ነበር ምትለኝ ሴት ለማለት ለማለ እና እንዴት ናቸው? ደህና ናቸው። የሰላም ናቸው። ስራ ፊያ ጤና ሁሉ ሰላም ነው ወይ ከኛ ጋር አልሐምድላ። እኛ ማ ቡና እንጂ ምን አለ? ይሄ ቡና ነው። ቡና ምዛለ ይሄ አሹቅ ነው። በእውነት አሹቅ አሹቅ ተቃላል። የባቄላ አሹቅ፣ ባቄላ ይቆላልና ይቀቀላል፣ ከዛ አሹቅ ይሆናል። ትበያለሽ ትበያለሽ። አጠረቂ ሻጠረቂ ማለችኛ። መጠርቃት ማለት ጤና ነው። ጤና ካለኝ ጠረቃሁ ማለት ነው። አወፍሬ ማለት ሆነ ጤና ካለኝ ማመኝ አፊያ ከሆንኩ በወፍር ባልወፍር፣ ዋናው ነገር ጤና መሆኔ ነው። ወፍሮ ስንሽ በበሽታ የሚሰቃያለ። ይሄን ደግሞ ሳያት ዛለኝ። ምንድን ነበር ያለች? የሆነ ጊዜ የፖሰትኩት እዛ እቃ ቤቱ እኛ ማለት ነው የፖሰትኩት እንትን ነበረኝ ወጣወጥ ምናምን እየቀረስ እ እንዴት እንዳየች ልጅቱ አላውቅም። ወላሂ ቢራ መገን አለች። ይሄ ቢራ አይደለም፣ ሀቢብቲ ሀዛ ሙ ቢራ ሀዛ ሶፊ ማልት ነን አልኮል ከአልኮል ነፃ የሆነ ለእስልምና የተፈቀደ ከአልኮል ነፃ የሆነ የገብስ መጠጥ ነው ሀቢበት እ። ልክ እንደ ስፕራይት፣ ሰቨን አፕ ምናምን፣ ሚሪንዳ፣ ኮካ እንደሚባለው እንደዛ ነው። እስቲ ጠይቂና ሰው ማለት ነው። እኔ ውሸታም ከሆንኩ እንግዲህ እዚ ሀገር ሰው ሙስሊሙም ክርስቲያኑም የሚጠጣው ይሄ ቢራ አይደለም። ምን አልኩሽ ልጅ? ቢራ መጠጥ ተዋቶብጥ እና ውዶች፣ ደህና ናችሁ? የሰላም ናችሁ? ሳምር መሻላት ማሻአላ ተባረከላ እና ደህና ናቸው፣ ሰላም ናቸው። የጤናችሁ ናፊያችሁን ማለት ነው። እና ወደ ዋናው ቁም ነገሩ ስገባ ቁም ነገሩ ስገባ አገር ደህና ነው፣ ሰላም ነው። እንዳትጨናነቁ የተወሰነ አለ አለ ያብጀው ብላችሁ ዱዓ ማድረግ ነው። እንዲህ መጨናነቅ አያስፈልግም። ያን ያክል ውጥርጥር ያላንንም ሰላም ነው። የበለጠ ሰላም እንዲሆን ዱ አድርጉ እንጂ አንዲቱ እንዲስላል ወየ ወየ ወየ ተጨነቁ ተጠብ በስንት ጨንቅስ ትዘልቃል? በማዲያም ነው፣ በልጆቿ ነው፣ በስንቱ በራስሽ ላይፍ ነው። ማብሽ ተላቻለኝ ሲበጣ ሁለት እህቶቼ ማለት ነው የተለያየ ሀገር የሚኖር ያለ የተለያየ ቀበሌ እዚህ ማለት ነው ያላለቀ መስጊድ አለ። ሄደሽ ቀርጸሽ ቱብ ላይ ልቀቂ ሰፖርት እንዲያረጉ ብለውኛል። ወደ ለሚ መስመር ነው ወደ ዝታይ ማለት ነው። እና እኔ ደግሞ ያኒ በተቻላችሁ አቅም መስጊድ የማስጨረስ ንያት አድርጋላችሁ። አሁን ህጅ ዛ የመስጊዱን ኢማም አናግሬ ቪዲዮ ቀርጬ ምናም መጥቼ እዚህ ለቅቄ ምንም ነገር ከሌለ ላይክ በቃ ቀርጻ ሄዳ ለራሱ አበላችሁ ነገር ነው። ትንሽ አስተሳሰባችንና አመለካከታችን ሰፋ ስላላለ ወደኛ ጋር እንደዛ ነው የሚያስቡት። እኔ ቀርጬ ዩቱብ ላይ ብለቅ ያኒ ትረዳላችሁ ወይ ትነያታላችሁ ወይ የመስጊዱን አካውንት ሆና የሚደረግላችሁ እኔ ሄጂ እኔም ከመልፋቴ በፊት እነዛም ደግሞ በቃ የሆነ በቃ ተቀርጾ ስለሄደ ስለተለቀቀ ይሄ መስጊድ ሊያልቅ ነው ወይም በሚመጣው ገንዘብ ያልቃል ብለው ከመጓጓታቸው ያኒ በፊት ንያ ታደርጋላችሁ ወይ ነው የመጀመሪያው፣ እንትኔ ማለት ነው። ምክንያቱም እኔ የሆነ ነገር ላይሆን ነገር ሄጅ ዚ ቀርጭ እነሱንም አጓጉቼ ምናምን እንትን ከምን መጀመሪያ የምናገር ጥሩ ነው አይደል? ለራሴ ማለት ነው። ሁለተኛው ነገር ደግሞ ቤት ቀርፀሽ ዩቱብ ላይ ለቀቂልን መሸጥ እንፈልጋለን ምናምን ብለውኛል። አንድ ሶስት ሰዎች ማለት ነው። አንዲቱ እዚሁ ኢትዮጵያ ያለች እዙ ሰርታ ነግዳ የሰራችሁ ነው ከባሏ ጋር ማለት ነው። ሁለቱ ግን ከዓረብ ናቸው። እንዳ አደላ ላገናኝ ቦታ እና ያንንም ሄጄ ቀርጬ ብለቅ ቤት የምትገዙ ሰዎች አላችሁ ሆይ? መጀመሪያ ጠይቃቸው አለን። ልቀቂ ቀርጻሽ የምትሉ ከሆነ የእያንዳንዳቸውን ቤት ሄጄ ሲመቸኝ የእያንዳንዳቸውን ቀርጬ ዩቱብ ላይ ልለቅ ማለት ነው። እህቶች ማለት ማትገዙ ከሆነ ለምን ስን ሄጄ እለፋለሁ? ልጆቹም ደግሞ ጉጉት ስለሚኖሯቸዋል የሚል አስተሳሰብ አለኝ እና አንዳንዶቻችሁ ደግሞ ማለት ነው በፍቅር ተጋቡ ምናምንና የጋራ ቤት ሰሩና እና ከዛ ያለ መስማማት እና መጋጨት ምናምን ይመጣና ያን ሽጣችሁ ትካፈላላችሁ። ይሄ ሀቅ ነው። መካፈል ግን ሴቷን ትዕግስት ቢኖርሽ ማለት የተሻለ ሳይሆን የባሰ ነው የሚመጣው ትዳር ላይ አንዳንዴ ይሄን ትቼ እዛኛውን ባገባ የተሻለ ነገር ወይም የተሻለ ህይወት መኖራለሁ ብለሽ እንዳታስቢ። ያለውን ትዳር አሳምረሽ ብትይ ጥሩ። ምክንያቱም አሁን ላይ ከእሱ ጋር የሰራሽው ምሳሌ፣ አሁን አንድ ነጥብ ያላለቀ ቤት ከሆነ አንድ ነጥብ ቢሸጥ አምስት አምስት ልትካፈይ ነው አይደል? አሁን አምስት አምስት ተካፍለሽ እንደገና አንቺ ደግሞ ለራስሽ ቤት ለመግዛት በቃ ያለሽበትን ቦታና ያለሽበትን እድሜ አስቢው። በጣም ከባድ ነው። አንድ ላይም ሆኖ የጋራ ሆኖ ሼር እየተደራረጉ አልተቻለም እና ተስማሙ፣ አትጣሉ፣ አትፋቱ። የባሰ እንጂ የተሻለ የለም። ያለውን ነገር በቃ ለማስተካከል መሞከር፣ ለመታገስ መሞከር፣ ሶብር ማድረግ። በተለኛ ሴቶች ማለት ትንሽ ትዕግስት ያጥረናል ማለት ነው። ሶብር ማድረግ የተሻለ ነገር ይሆናል ብላችሁ ትዕግስት ማድረግ፣ ሩጣችሁ ፍቺ ላይ ምናምን አትጠሪ። አደግ ግን አይተሹ፣ አይተሹ፣ አይተሹ የማይቀየር በቃ ስራ የሚያገኝ የሚያማረጥ ዝም ብሎ ሙልፉት ዝም ብሎ ከሆነ ማለት ነው። ለማይቀየር ነገር ጊዜ እንዳፈጅ የሚቀየር ከሆነ ግን ታገሺ። ምክንያቱም ከዚህ ተፋተሽ እንደገና ከዚህ ተካፍለሽ እንደገና ሰርተሽ ጨምረሽ ቦታም ሆነ የሆነ ቤት ልገዛለሁ ስትይ ነገሮች አንቺ ሰርተሽ እስከምታጠራቅሚ ድረስ ማለት ነው ያ ነገር እየጨመረ ነው የሚሄደው። ብቻሽን ትጎጃለሽ። አብሮም ሆኖ ተሰርቶ መደጋገፍም አልሆንም እንኳን አንድ ብቻ እንደነጠላ ማለት ነው። በዛ ወሬ ችግር የለውም እና እና ሌላው ምላችሁ ነገር ደግሞ ማለት ነው ዩቱቤን ሞኔታይዝ ነው የሚባለው? ሞኔታይዝ አድርጎ ክፍያ እንዲጀምር ለማድረግ ስንት እንደተጠየኩት አውቃላችሁ። ሁለት መቶ ሪያል የሳውዲ አረቢያ የሳውዲ ሁለት መቶ ሪያል ማለት ነው በኢትዮጵያ ስንት ነው የሚመጣው ስትመቱት ከዛ የሚመጣላችሁን የሳውዲ 200 ሪያል አብዝተሹ የመጣልሽን ለአራት ሺህ ሰብስክራይብ አካፊው ማለት ነው። ለአራት ሺህ ሰብስክራይብ አካፍለሽ የሚደርስብሽን አስቢውና ሀያ ላኩና ዩቱብ ይሄን አሰሩት። አሰሩትና እኔ አንድ ዶላር የሚደርሰኝ ሁለት ዶላርም እስኪ እንደሰዎቹ ዩቱብ ከፈለኝ ዩቱብ ይሄን ያህል ከፈለ ብዬ እንደዚህ ብዬ ነበር፣ እንዲያው ለስሙ እንኳን ማለት ነው። የሚመጣውን 200 ሪያል ስንት እንደሚመጣ አባጁ ያባዛሽውን ውጤት አሁን 4300 ምን 300 ምናምን እንተዋቸው ሌላ ጊዜ ያደርጋሉ? እንዴው ዲፍኖ አራት ሺህ ማለት ነው ለአራት ሺህ ሰው አካፍ ስንት ስንት ይደርስብኝ ስንት ስንት ይደርስብኛል ብለሽ አስቢውና ያንን የደረሰብሽን አስገቢውና ማለት ነው ዩቲዩብ ይሰራና ዩቲዩብ ከፈለኝ ብዬ ሁለት መቶ የኢትዮጵያ ብርም ሆነ አንድ ሺህ ብርም ሆነ እንዲሁ እኛ ልምጣ ማለት ነው። በነገራችን ላይ እዛ የሆነ ነገር መጠነኝና እንግሊዘኛ ነው፣ ጫን ብየስ ስነካው ማለት ነው። ከዛን ሳነበው ሳነበው ወደ ዲክሽነሪ ለወጥኩ ትራንስሌተር ማለት ነው። ከዛ የመጀመሪያ የሚከታተለኝ ሰው ማለት ነው፣ የሚያይ ሰው ሳውዲ አረቢያ ነው፣ አንደኛ ነኝ። ከዛ ሁለተኛ ማን ቢሆን ጥሩ ነው? የኢትዮጵያ አሁን ኢትዮጵያ ፊል አስር ሰው ቢያይ ፊልስ አልከፈልም፣ ምክንያቱም ኢትዮጵያ ሲጀመር ዩቱብ ውስጥ የለችም። እንኳን ልከፈል ማለት የኢትዮጵያ ሰው እኔ ለምን እንደሚሆኝ አላውቅም። ግን በሶስተኛ ደግሞ ዩናይትድ አረብ ኤሚሬት ይላል፣ ዱባይ ነው የሚያይ ማለት ነው። አትገርም? በጣም ገርሞኛል። እና ደግሞ የሲኦሲ ትምህርት እየተማሩ ምናምን ብዬ በለቀቁ ቪዲዮ ማለት ነው ምን ብትለኝ፣ ጥፍ ነው አንዱ። እና ይሄን የምትለቂው እዛው አርጁ ነው እንዲህ ምናምን ማለች። እኔ መች አርጃ አልኩሽ? እኔና እንደኔ የጭቃ ቤት ሰርተሺ ጎበዙነች ጠንክረሽ መተሽ እንደዚህ ፍልስስ ብለሽ እንድትቀመጪ ጠንክረሽ ስሪ። አንድ ነገር ሳይኖርሽ አትንጪ እያልኩሽ የሆነች ነገር ሳትይ እንዳመጭ። ምክንያቱም መልሰሽ እንደነዙ ተምረሽ ነው የምትሄጂው። ተምረሽ ነው ሀብለሽ ብለሽ ስለሄድሽ ስለመጣሽ ሳልማር አልሄድም ብለሽ እንዳታስቢ። አሁን ላይ መጥቶ ራሱ የሚሄድ ግን በፍቃድ የሚመጣ በትኬት ነው ይሄዳል ግን ጠፍተሽ ኑረሽ መተሽ እንደገና ፕሮሰስ አርጊ። አረብ ሀገር ልህር ብቲ እንደነሱ ተምረሽ አልማረም ካለሽ ገንዘብ ካለሽ ሲወስሙን ገዝተሽ ተሄጃለሽ። ፕሮሰስ አለው። አሁን ላይ እንደ በፊቱ ቪዛ ላይ ከዛ ቪዛ መጣ ሜዲካል አረግሽ ሂድት አለ። ይሄ ክትባት ምናምን የኮሮና ክትባት፣ የምን ክትባት ብዙ ክትባቶች አሉት። ብዙ ፕሮሰሶች አሉት። ኢትዮጵያ ውስጥ ሰዎች ገና የምትከፊያቸው በጣም ብዙ ነገሮች አሉ። ሶ እንደነዚህ መልሰሽ እንዳትሰደጂ። እኔ እድሜሽን ፍጃ አላልኩሽም። እድሜ መፍጨት ምን ዋጋ አለው? ካልያሽው ዝም ብሎ እኮ ነው። የወንድሜ ልጅ መጣ፣ ወንድሜ መጣ፣ በባህር ላንሳና ምን ከምቲ ያዢና እንደዝች እንደዝች ጭቃ ቤትም ሰርተሽ የሆነ የምትንቀሳቀሽባት ነገር ይዘሽ ነይ። ቶሎ መልሰሽ እንዳትሄጅ እንደነዚሁ ሀብለሽ ተምረሽ እያልኩሽ ነው እኔ። በአማርኛ ማለት ነው፣ እንግሊዝኛ ነው እና ሀቢብቲ ህቢ ነፍስች ምልየውን መራለች አንዲቱ ቲክቶክ ላይ ማለት ነው። ይሄ መቼም ለእናንተ አልፈስሩም። ህቢ ነፍስች ምልየውን መራ፣ ሚሊዮን ጊዜ ራስሽን ውደጂ ማለቷ መሰለኝ። በደንብ ባላቀውም እናታውቀዋለች። ትርጉም ራስሽን ካልወደድሽ፣ ራስሽ ጤነኛ ካልሆንሽ፣ ራስሽ ኩብዝ እየበላሽ አንጀትሽን ስራ አድርገሽ ለከሌ መላክ፣ ለከሌ መላክ፣ ለከሌ አንቺ ከሸርሽን ሀቢብቲ ዛ ሀቢ ነፍሴ ስ ማያያስተ መጀመሪያ ሆድሽ ነው። አብሽር ጠንክሪ እና ቁም ነገር ማለት ማወራው ነው ቀልድ ብቻ። እና ይዟችው ጠንክሩ ገልቱ። በተረፈ ይህን የዩቱቡን ነገር አስቡበት። በእውነት አግዙኝና አላሰራው እና ማለት ነው አምስት መቶ እስቲ ወጊ ድረሰኝ ሳስበው እኔ ሁለት ሺ ሁለት መቶ ሪያል ወደ ስምንት ሺ መሰለኝ ሳስበው፣ ማለት አሁን ጨምሯል። ዶራል ምናምን ስምንት ሺ ብሎኒሲም እቸ ነው አሰችን ስም ወይን ያሰለች ሞኒታይዝ ከሆነ በኋላ ለሸጠው እንጂ ይሄን ሰብስክራይበር እንዴ! እና በተረፈ ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ረህመቱላ በረካቱ ግን ሼር ላይክ ሰብስክራይብ ምናምን አርጉ፣ በእውነት አርጉ። አምስት ሺህ ስገባ ደግሞ የሆነ በጣም ልዩ የሆነ ሰፕራይዝ አለ። አሁን አራት ሺ ሶስት መቶ ምናምን ነው ሰብስክራይብ ሳየው፣ ዩቱብ ስቱዲዮ አምስት ሺ ሸር ሸር ሸር ሸር ሸር አርጉ። ለሁለት ለአምስት ለስድስት ሰው ሸር አርጉት፣ ለሰባት ለስምንት ሰው ሸር አርጉት። አንዳችሁ መሆናቸው ሸር ማታደርጉት እንደ እኔ እየተናደድኩ ነው። ለአብርሽ እና ለሩታ ከመገናኘታቸው እስከ ማርገዛቸው ድረስ ብቻ ነው እንዴ ሸር የምታደርጉት? በእውነት እኔ በጣም እየተቀየምኳችሁ እንዴ። ሸር አድርጎ አበረታቱ። ማንም ሴት የኢትዮጵያ ገብታ ስደተኛ ቪዲዮ ስትሰራ ማ ሸር አድርጉላት። ማንም ሴት አበረታቱ እንዴ እና በቃ